በመላው ዓለም የምትገኝ ውድ ኢትዮጵያውያን እንደምን ቆይታችኋል? የዛሬ ህዳር 12 ቀን 2018 መረጃዎች ጋር ተመልሰናል። አሜሪካ የኢትዮጵያ መከላከያ ሰራዊቱን አስጠነቀቀች። በመጨረሻም አብይ አህመድ ሽምግልና መጠየቃቸው ታውቋል። ለዚህ ዓላማም ከፍተኛው ባለስልጣን ተመድበዋል። የዩኒቨርሲቲው ተቃውሞ ወደ ደም መፋሰስ ተቀይሯል። ተማሪዎች በተተኮሰ ጥይት ተገድለዋል። አዲስ አበባን ጨምሮም በኦሮሚያ ክልል የአፈሳ ዘመቻ መጀመሩም ቢቢሲ አጋልጧል። ከፍተኛ የኢትዮጵያ ባለስልጣንም ስለ ውልቃይት የህወሓትን ሚስጥር ዘርግፈውታል። ለምን ተናገርክ ተብለውም ባንዳ እየተባሉ ይገኛል። ምን ብለው ይሆን? ዘገባችን ተከታትሎታል። የህወሓት ኃይሎች ከተቆጣጠሯቸው የአፋር አካባቢዎች እንዳልወጡ ሲገለጽ፣ ተፈናቃዮች በጥፍ መጨመራቸውም ታውቋል። ምጽዋ የሚደርሱ ስውር የኢራን በረራዎችም መበራከታቸው ተነግሯል። የሚሉና ሌሎች ወቅታዊ ዜናዎች አሉን። ዝርዝሩን እንሆው በመጨረሻም ጠቅላይ ሚኒስትር አብይ አህመድ ሽማክሌ መላካቸው ታወቀ። ለዚህም ከፍተኛው ባለስልጣን መመደባቸው ተነግሯል። በተቃራኒው የአውሮፕላን በረራዎች ቁጥር ተበራክቷል ነው የተባለው። በኢትዮጵያና በኤርትራ መንግስት መካከል ያለው ውጥረት ከፍተኛ ደረጃ ላይ በደረሰበትና የጦርነት ስጋት ባንዣበበት በዚህ ወቅት ጠቅላይ ሚኒስትር አብይ አህመድ ጦርነትን ለማስቀረት የኬንያን ሽምግልና እንደጠየቁ ሲገለጽ በሌላ በኩል ደግሞ ከኢራን ወደ ኤርትራ የሚደረጉ አጠራጣሪ ካርጎ በረራዎች ተጠናክረው መቀጠላቸው ተሰምቷል። በቅርቡ የኢትዮጵያን ጡረተኛ ጄነራል እንዲሁም የኤርትራን ከፍተኛ መኮንንና የደህንነት ሹም በማናገር ሁለቱም መሪዎች አብይና ኢሳያስ ጦርነት ቢፈልጉም በራሳቸው ችግር ተወጥረው ስለተያዙ አልጀመሩም ሲል ሰፊ ዘገባ ይዞ የወጣው ኒውስላይን መጽሔት እውቁ ጋዜጠኛ መሐመድ ኬር ከታማኝ ምንጮች እንዳገኘው በገለጸው መረጃ ጠቅላይ ሚኒስትር አብይ አህመድ በእርሳቸውና በኤርትራው ፕሬዚዳንት ኢሳያስ አፈወርቂ መካከል የተፈጠረውን አለመግባባት ለመፍታት ኬንያ እንድታደራደር ጥያቄ ማቅረባቸውን ገልጿል። ይህን ጥያቄ ተከትሎም የኬንያው ፕሬዚዳንት ዊልያም ሩቶ የሀገሪቱን የብሔራዊ ስለላ አገልግሎት ኒስዋና ዳይሬክተር የሆኑትን ኖርዲን ሃጅን ለዚህ የማሸማገል ተልዕኮ መመደባቸው ተገልጿል። ከዚህ ቀደም ጠቅላይ ሚኒስትር አብይ አህመድ በፓርላማ አቀርበው እንዲያደራድሯቸው ለአሜሪካ፣ ለሩሲያ፣ ለቻይና መጠየቃቸውን መግለጻቸው የሚታወስ ነው። ይሁንና አሁን ላይ ስለቀረበው የኬንያ ሽምግልና ከኤርትራ በኩል የተሰጠ ምንም አይነት ይፋ የምላሽ ስለመኖሩ የተገለጸ ነገር የለም። የድርድሩ ዝርዝር ይዘትም እስካሁን አልታወቀም። አንዳንድ የፖለቲካ ተንታኞች ጠቅላይ ሚኒስትሩ የትግራይ ጦርነት ከመቀስቀሱ በፊትም በተመሳሳይ ሽማግሌ ልኬ ነበር ግን ህወሐቶች አልሰሙም እንዳሉት ሁሉ አሁንም ሞክረን ነበር የሚል ታሪካዊ መመዝገቢያ ለማስቀመጥ የተደረገ የዲፕሎማሲ አካሄድ እንዳይሆን ስጋታቸውን ይገልጻሉ። ይህ የሽምግልና ጥያቄ ዜና በወጣበት ወቅትም የኢትዮጵያ ብሔራዊ ደህንነት ዋና ዳይሬክተር አምባሳደር ሬድዋን ሁሴን በበኩላቸው ወደ ጅቡቲ ማቅናታቸው ታውቋል። ከሰሞኑ ግብፅ በጅቡቲ ወደብ ልትገነባ ነው የሚለው መረጃ የኢትዮጵያን ዲፕሎማሲያዊ ዝቅጠት ያሳያል የሚሉ ወቀሳዎች በስፋት ሲቀርቡ መቆየታቸው የሚታወቅ ሲሆን የአምባሳደር ሬድዋን ሁሴን ጉብኝትም ይህንን የግብፅ እንቅስቃሴ ጋር የተያዘ ሊሆን እንደሚችል ተገምቷል። በአምባሳደር ሬድዋን የተመራው ልዑክ ጅቡቲ ከደረሰ በኋላም ከአገሪቱ የደህንነት ኃላፊ ከሐሰን ሰይድ ጋር መነጋገሩም ተገልጿል። ከእነዚህ ዲፕሎማሲያዊ እንቅስቃሴዎች በተቃራኒው ደግሞ በአንድ ወር ውስጥ ብቻ ለሶስተኛ ጊዜ ዕቃ ጫኝ ካርጎ አውሮፕላን ከኢራን መዲና ቴሄራን ተነስቶ ኤርትራ ምጽዋ ወደብ መድረሱ ታውቋል። ከአንድ ቀን በፊት ምጽዋ የደረሰው ይህ አውሮፕላን የያዛቸውን ዕቃዎች ማራገፊው የተገለጸ ሲሆን በረራዎቹ የተከናወኑት መቀመጫቸውን ቤላሩስ ባደረገውና ሕገወጥ የጦር መሳሪያዎችን በማጓጓዝ የሚታወቀው ራዳ ኤርላይንስ ነው። ይህ አየር መንገድ በአሜሪካ ማዕቀብ የተጣለበት ሲሆን ኢራን ራሷ የተባበሩት መንግስታት ድርጅት የጦር መሳሪያ እንዳትሸጥም ሆነ እንዳትገዛ ማዕቀብ ያለባት ሀገር መሆኗ ይታወቃል። ይሁን እንጂ ድሮኖችን ጨምሮ ሌሎች የጦር መሳሪያዎችን ኤርትራ ከኢራን እየሸመተች እንደምትገኝ ተደጋጋሚ መረጃዎች ከሰሞኑ በዓለም አቀፍ ሚዲያዎች በኩል መሰራጨታቸው አይዘነጋም። የዩኒቨርሲቲው ተቃውሞ ወደ ደም መፋሰስ ተለወጠም። በደባርቅ ዩኒቨርሲቲ ሁለት ተማሪዎች በጥይት ተገደሉ። በመላ ሀገሪቱ በሚገኙ ዩኒቨርሲቲዎች የተቀሰቀሰው የተማሪዎች ተቃውሞ አሳዛኝ ገጽታን ይዞ የቀጠለ ሲሆን በደባርቅ ዩኒቨርሲቲ በተካሄደ የተቃውሞ ሰልፍ ላይ በተተኮሰ ጥይት የሁለት ተማሪዎች ሕይወት ማለፉ ታውቋል። ተቃውሞ የተቀሰቀሰው ከሰሞኑ የትምህርት ሚኒስትር ይፋ ካደረገው የብሔራዊ አገልግሎት መመሪያ ጋር በተያያዘ በመላ ሀገሪቱ የተቀሰቀሰው የተቃውሞ ማዕበል በተጨማሪ በደባርቅ ዩኒቨርሲቲ ለረጅም ጊዜ ሲነሱ የነበሩ የውስጥ ችግሮችም መነሻ በማድረግ ነው። በዩኒቨርሲቲው ከዚህ ቀደም ከምግብ ጥራትና መጠን እንዲሁም ከሌሎች የማስተማር ሂደት ቅሬታዎች ጋር በተያያዘ ተመሳሳይ ቅሬታዎችና ተቃውሞዎች ሲቀርቡ መቆየታቸው ይታወሳል። ትናንት ህዳር 11 ቀን 2018 ዓ ም ግን ጠዋት ላይ በደባርቅ ዩኒቨርሲቲ ግቢ ውስጥ ተማሪዎች የምግብ እጥረት አለ፣ ይስተካከል በሚል ሰላማዊ ሰልፍ በወጡበት ወቅት የግቢው ዘበኞች ተኩስ ከፍተው የሁለት ተማሪዎችን ህይወት ማጥፋታቸውና በሌሎች ላይም ጉዳት ማድረሳቸውን ከተማሪዎች የተገኘው መረጃ አመላክቷል። የተማሪዎችን መሞት ተከትሎም በግቢው ውስጥ የነበረው ሁኔታ መባባሱ ነው የተገለጸው። ተማሪዎቹ ተቃውሟቸውን በማጠናከር ወደ ግቢው ከገቡ የጸጥታ ኃይሎችና ከግቢው ጠባቂዎች ጋር ግብግብ ውስጥ ገብተው እንደነበረም ለማወቅ ተችሏል። ከዩኒቨርሲቲው ዙሪያ ያለው ማኅበረሰብም ትላንት በግቢ ውስጥ ከፍተኛ የተኩስ ድምፅ ይሰማ እንደነበርና የመንግሥት የጸጥታ ኃይልም ወደ ዩኒቨርሲቲው ግቢ በስፋት ዘልቆ መግባቱን ገልጾ ነበረም በተኩሱ ሕይወታቸው ያለፉ ተማሪዎች ማንነት በስም እስካሁን ያልታወቀ ሲሆን ጉዳት የደረሰባቸውና የቆሰሉ ተማሪዎችም በግቢ ውስጥ የመጀመሪያ ደረጃ ሕክምና ከተሰጣቸው በኋላ በአፋጣኝ ወደ ሆስፒታል መላካቸው ታውቋል ጉዳዩን በተመለከተ እስካሁን ከዩኒቨርሲቲው በኩል በይፋ የተሰጠ ምንም አይነት ይፋዊ ማብራሪያም ሆነ መግለጫ የለም። የግዳጅ መልመላው ተጧጡፏል። አሜሪካም ለመከላከያ ሰራዊቱ ሕፃናትን ለውትድርናት መልመሉ ስትል አስጠንቅቃለችም። ከቅርብ ጊዜያት ወዲህ በመላ ሀገሪቱ በርካታ ታዳጊ ወጣቶች በግዳጅ ከመንገድ ላይ ከትራንስፖርትና ከመዝናኛ ስፍራዎች ላይ እየታፈሱ ለውትድርና ስልጠና እየተወሰዱ መሆኑን የቢቢሲ አፋን ኦሮሞ ክፍል ወላጆችን ዋቢ አድርጎ ዘግቧል። ምንም እንኳን አፈሳ ባለፉት ዓመታት በተደጋጋሚ ሲነገር የነበር ጉዳይ ቢሆንም ከሰሞኑ በተመሳሳይ መልኩ ተጠናክሮ በቀጠለው በዚሁ ዘመቻ የመንግሥት ሠራተኞችን ጨምሮ በርካታ ወጣቶች በግዳጅ ተይዘው በተለያዩ መጋዘኖች ውስጥ ታስረው እንደሚገኙ ቤተሰቦቻቸውና ጉዳዩን የሚያውቁ ሰዎች እንደተናገሩ ቢቢሲ አስታውቋል። ይህን ተከትሎም የአሜሪካ መንግሥት ለአካለ መጠን ያልደረሱ ወጣቶችን በግዳጅ ለውትድርና መጠቀምን ኢትዮጵያ እንድታቆም በያዝነው 2025 በወጣው ሪፖርት ላይ ጠይቋል። የአሜሪካ የውጭ ጉዳይ ሚኒስትር በዚሁ ሪፖርት ላይ የኢትዮጵያ መንግሥት ሕፃናትን በሕገ ወጥ መንገድ ለውትድርና ማሰልጠንን እንዲያቆም በግልጽም አሳስቧል። በተለይም በኦሮሚያ ክልል ታዳጊ ወጣቶች በግዳጅ ተይዘው ወደ መከላከያ ካምፕ እንዳይወሰዱ ወደ መከላከያ ካምፕ እንደሚወሰዱ የገለጸው ዘገባው ባደረገው ማጣራት በአዳማ፣ በምስራቅ አርሲ፣ በአዲስ አበባ በተለይም በለቡ አካባቢ እንዲሁም በአዲስ አበባ ዙሪያ ባሉ ከተሞች ማለትም በሰበታ፣ በቡራዮ፣ በለገጣፎ፣ በምስራቅ ወለጋ እና በሻሸመኔ አፈሳዎች በስፋት እየተከናወኑ መሆናቸውን አረጋግጧል። ሪፖርቱ እንደገለጸውም ወጣቶቹ ለግል ጉዳያቸው ከቦታ ቦታ ሲንቀሳቀሱ፣ ወደ ሥራ ቦታ ሲሄዱ ወይም ከመኪና በሚወርዱበት ወቅት በድንገት ተይዘው ወደ ማሰልጠኛ ካምፖች እንደሚወሰዱም ገልጿል። ከተያዙት መካከልም የመንግስት ሰራተኞች መሆናቸውን ገልጸው ህጋዊ መታወቂያ ያቀረቡ ቢኖርም ሰሚ እንዳላገኙ የገለጸ ሲሆን አልፎ አልፎ የተማሩ መሆናቸውን የሚያሳዩ ማስረጃዎችን የያዙ ሊለቀቁ የሚችሉበት እድል እንዳለ ጠቁሟል። ሁኔታውን ይበልጥ አሳሳቢ ያደረገው ደግሞ የታሰሩ ዘመዶቻቸውን ወይም ጓደኞቻቸውን ለመጠየቅና ለመፈለግ የሚሄዱ ሰዎችም እናንተም ትፈለጋላችሁ ተብለው አብረው እንደሚታሰሩ መገለጹ ነው። አሁን ላይ ታፍሰው የተያዙ ወጣቶች በመጋዘኖች ውስጥ እንደሚቆዩ የገለጸው ዘገባው በአዳማ ከተማ ዳዳ በተባለ መጋዘን ውስጥ ተሰብስበው የታሰሩ መኖራቸውንም በምሳሌነት አንስቷል። አፈሳውን የሚፈጽሙት የአካባቢው ሚሊሻዎችና ፖሊሶች መሆናቸውንም ገልጿል። ቢቢሲ ጉዳዩን አስመልክቶ ምላሽ ለማግኘትም ያደረገው ጥረት ከመከላከያ ሰራዊቱም ሆነ ከኦሮሚያ ክልል መስተዳደር በኩል እንዳልተሳካ ገልጿል። የባለሥልጣኑ ስውር ምስክርነት የህወሓት ደጋፊዎችን አስቆጣ። ጄነራል ታደሰ ወረደም በወልቃይት ግፍ ፈጽመናል ማለታቸውን ባለሥልጣኑ አጋልጧል። ከስምረት ፓርቲ መስራቾች አንዱ የሆነውና አሁን በፌዴራል መንግስቱ ከፍተኛ የስልጣን ኃላፊነት ላይ ተሹመው የሚገኙት አቶ ጣማ አራዶም የትግራይ ክልል ጊዜው አስተዳደር ፕሬዚዳንት የሆኑት ጀነራል ታደሰ ወረደ በወልቀየት ጉዳይ ላይ የተናገሩትን ምስጢር ይፋ ማድረጋቸውን ተከትሎ ነው በሕውሃት ደጋፊዎች ዘንድ ከፍተኛ ቁጣ የተቀሰቀሰው። አቶ ጣመ ከሰሞኑ ባደረጉት ቃለ መጠይቅ ጀነራል ታደሰ ወረደ ህውሃት በወልቀየት ህዝብ ላይ ከፍተኛ ግፍና በደል መፈጸሙን እንዳመኑላቸው ተናግረዋል። ወያኔ በ1980 ዎቹ አካባቢ ወልቀየትን በኃይል ነበር የተቆጣጠረው ያሉት አቶ ጣመ ይህንን ሐቅም በሚያዝያ 2016 ዓ ም የወያኔ ጀነራሎች የማዕከላዊ ኮሚቴ አባላትና የካቢኔ አባላት በተሰበሰቡበት ጄኔራል ታደሰ ወረደ በሰነድ አዘጋጅቶ ለውይይት አቅርቦት ነበር ጉዳዩም ብለዋል። በወቅቱ ጀነራሉ ወደ ወልቀየት ተመልሰን የምንገባ ከሆነ ላደረስነው በደል ይቅርታ ጠይቀንና ካሳ ከፍለን ካልሆነ ካልሆነ በቀር በቀላሉ የሚሳካልን አይሆንም ሲሉ ተናግረው ነበር ሲሉ አስረድተዋል። በወቅቱ ጀነራል ታደሰ ለዚህ ምክንያት የሰጡትን ሲያብራሩም ምክንያቱም ወያኔ ወልቃይትን ሲቆጣጠር የአካባቢውን ባላባቶች ታሪክ አዋቂዎችና የሀገር ሽማግሌዎችን በሙሉ በመግደልና በማሳደድ ነበር የተቆጣጠረው፣ ሲሉ ገልጸው ነበር በማለት ተናግረዋል። ይህንን የአቶ ጣዕመ አረዶም ንግግር ተከትሎም ለምን ሚስጥር አወጣህ ባንዳ የሚሉ ዘለፋዎችና ወቀሳዎች በማኅበራዊ ሚዲያ በኩል በስፋት እየቀረቡባቸው ይገኛል። የትግራይ ኃይሎች የያዟቸውን አካባቢዎች አልለቀቁም። የተፈናቃዮች ቁጥርም ወደ 18 ሺ አሻቅቧል። ከሁለት ሳምንት በፊት ወደ አፋር ክልል ዘልቆ በመግባት የተለያዩ የአፋር አካባቢዎችን የተቆጣጠሩት የትግራይ ኃይሎች የቲዲኤፍ አባላት እስካሁን ከተቆጣጠሯቸው የመጋሌ ወረዳ አካባቢዎች አለመውጣታቸውን ከአፋር የሚወጡ ምንጮች አረጋግጠዋል። ይህንን ወረራ ተከትሎም የተፈናቃዮች ቁጥር ከሁለት ሺህ ወደ አስራ ስምንት ሺህ ማሻቀቡ ተገልጿል። የትግራይ ኃይሎች ወይም የቲዲኤፍ አባላት ከሁለት ሳምንት በፊት በአፋር ክልል በሚንቀሳቀሰው የትግራይ ሰላም ኃይል ቲፒኤፍ ላይ ያነጣጠረ ነው ባሉት ጥቃት የአፋር ክልል ድንበርን ጥሰው በመግባት ስድስት አካባቢዎችን መቆጣጠራቸውና ይህንን ተከትሎ የፌዴራል መንግስቱም የድሮን ጥቃት ፈጽሞ መፈጸሙ የሚታወስ ነው። በዚህ ጥቃት ሳቢያ በአፋር ክልል መጋሌ ወረዳ ከቶንሳ ቀበሌና ከአካባቢ የተፈናቀሉ ሰዎች ቁጥርም 18ሺህ የደረሰ ሲሆን ከእነዚህም መካከል ወደ 11ሺህ የሚጠጉት እስካሁን ምንም አይነት የሰብአዊ እርዳታ እንዳላገኙ የአካባቢው ባለስልጣናት አስረድተዋል። የቶንሳ ቀበሌ አስተዳዳሪ እንደገለጹት የትግራይ ኃይሎች ከሁለት ሳምንት በፊት የተቆጣጠሯቸውን ሚልኪ ዋርአ ሚሌ ከረፍቱ ከኦሶቨር ና ከረሙአ ጋር የተባሉ መንደሮችን አሁንም እንደያዙ ነው ብለዋል። ህወሀት የፌዴራል መንግስቱን የድሮን ጥቃት ተከትሎ በወጣው መግለጫ የፌዴራል መንግስቱ የፕሪቶሪያውን የሰላም ስምምነት በመጣስ በሰራዊቱ ላይ ጉዳት አድርሷል ሲል ክስ ቢያቀርብም የፌዴራል መንግስቱ ግን እስካሁን ለክሱ በይፋ የሰጠው ምላሽ የለም። ይልቁንም ቀደም ብሎ ከጥቃቱ ቀደም ብሎ የፌዴራል መንግስቱ ለትግራይ ክልል የተመደበውን የጥቅምት ወር ተጨማሪ በጀት እንዲታገድ በገንዘብ ሚኒስቴር በኩል ለብሔራዊ ባንክ በተጻፈ ደብዳቤ ማዘዙ ይታወቃል።